ሰላም! ሰላም! ያሁ ለሁሉም የኦንላይን ትምህርት ቤት ዩቲብ ቻናል ቤተሰቦች እንዴት ናችሁ? ሀሁ ለሁሉም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች በ24 ሰዓት ማንኛውም ተማሪ እየተቀበለ እያስተማረ ይገኛል። መማር የምትፈልጉ ልጆች በሚመቻችሁ ሰዓት በኢሞ በዋትሳፕ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ እዚህ ታች ላይ ባስቀመጥ ነው ስልካችን ብትደውሉልን የምትፈልጉትን ትምህርት በማንኛውም ሰዓት እንድትማሩ እናደርጋለን። በዛሬው ዝግጅታችን እነዚህን የአማርኛ ፊደላት ይዝጀላችሁ መጥቻለሁ። ከእነዚህ የአማርኛ ፊደላት ደግሞ ቃላትን እንዴት አድርጋችሁ መጻፍና ማንበብ እንደምትችሉ አሳያችኋለሁ ማለት ነው። በዚህ ዝግጅት በእርግጠኝነት ፊደላትን ወይም ሆያትን ከመለየት በተጨማሪ ቃላትን እንዴት አድርጋችሁ ማንበብና መጻፍ እንደምትችሉ ጭምር ታውቃላችሁ ብዬ አስባለሁ። ስለዚህ ቪዲዮውን ሳብስክራይብ እያደረጋችሁ ማንኛውንም ትምህርታዊ ቪዲዮ በምንለቅበት ሰዓት መረጃዎች እንዲደርሷችሁ አድርጉ። ከዛ በተጨማሪ ቪዲዮውን እስከ መጨረሻው ተከታተሉት፣ ታጠርፉበታላችሁ እነዚህም ፊደላት በስርዓት አንድ በአንድ ይጠራላችሁ እና ስለ እነዚህ ፊደላት አንድ በአንድ ድምጻቸው እና ቅርጻቸውን ከነገርኳችሁ በኋላ ቃላትን እንዴት አድርጋችሁ እንደምታነቡና እንደምትጽፉ ከእነዚህ ካመጣኋቸው ፊደላት ቃላትን እየጻፍኩኝ እና እያነበብኩኝ የማሳያችሁ ይሆናል። ወደ ቪዲዮ ተከታተሉ። እነዚህ ከላይ የምታዩቸው ፊደላት የመጀመሪያ ፊደላት ከሚባሉት የአማርኛ ፊደላት ውስጥ ለቃላት ምስረታ እና ቃላትን እየጻፍኩ ለማሳየት ያጠቀምባቸዋለሁ። በዛውም ደግሞ እናንተም ፊደላትን ትለያላቸው ብዬ ይዣቸው የመጣው ፊደላት ናቸው። ከዛ ደግሞ ታች ላይ እነዚህ የእነዚህ ፊደላት ሁለተኛ ቤተሰቦቻቸው ናቸው። እዚህ ጋር ደግሞ ሶስተኛ ቤተሰቦቻቸው ናቸው ማለት ነው። እያንዳንዱ ፊደል ሰባት ሰባት ቤተሰብ አለው። እኔ ግን ይዤላቸው የመጣውን እስከ ሶስተኛ ቤተሰቦቻቸው ነው አሁን የመጀመሪያ ፊደላት ወይም ደግሞ የፊደላት የመጀመሪያ ቤተሰቦች ልጥራላችሁ። በዛሬው ዝግጅት ይዣቸው የመጣውን የፊደላት የመጀመሪያ ፊደላት የሚባሉትን ልጥራላችሁ ሀ ለ ሐ መ ሰ ሰ ሸ ቀ በ በ ተ ቸ ነ ኘ አ ከ ኸ እንዲሁም እነዚህ የምታዩዋቸው የመጀመሪያ ፊደላት ናቸው። አንድ የበድጋሜ ጥራላችሁ ሀ ለ ሀ መ ሰ ሰ ሸ

ሱ ሱ ሹ ቁ ቡ ቡ ቱ ቹ ኑ ኙ ኡ ኩ ሁ። እነዚህም የሁለተኛ ፊደላቸውንም እንደዚሁ

ፒ ቺ ኒ ኒ ኢ ኪ ሂ እነዚህ አንደኛ ፊደሎቹን ሁለተኛ እና ሶስተኛ ፊደሎቹን እንደዚህ አሳየዋችሁ ማለት ነው። በአንድ ባንድ ስታዩቸው እነዚህ ለምሳሌ ተመሳሳይ ድምፅ ያለው ከዚህ ላይ ለምሳሌ ሰምታችኋል። ሃ ሃ ይችኛው ሃ ሊታወ ሃ በመባል ትታወቃለች። ሃ የሚል ድምጽ አላት? ይችኛዋ ደግሞ ሀመር ኋ በሚባል ትታወቃለች ይችኛዋም እንደዚሁ ተመሳሳይ ድምፅ ነው ያላት ከዚችኛዋ ጋር በቅርፅ ነው የሚለያዩት ሀሀ ከዚህ ጋር ደግሞ ሰ ሰ ይኸው ሳቱ ሰ ንጉሱ ሰ ሳቱ ሰ ይ የምታያቸው ሰሰ ናቸው ተመሳሳይ ድምፅ ያላቸው እነዚህን ከዚህ ዛሬው ፊደላት ከመጣኋቸው መሀል አይታችኋል ማለት ነው። ሙሉ የአማርኛ ሰላሳ አራቱን ፊደሎችን ሙሉዎቹን የለቀኩት ቪዲዮ አለ። እሱን ሙሉውን ፊደል ፊደላትን ለማወቅ የምትፈልጉ ልጆች ገብታችሁ ቻናል ጋ ማየት ትችላላችሁ፣ ዩቲዩባችን ላይ እሱ አለ። ከዚያ ውጭ ደግሞ መማር የምትፈልጉ ይሄው ስልካችን ታች ላይ እሱን አንስታችሁ በሞ በዋትሳፕ በቴሌግራም እናንተ በሚመቻችሁ ቮይስ አስቀምጡልን፣ ቴክስት ጻፉልን፣ ወይም ደግሞ በቀጥታም ብትደውሉልን እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። አሁን እያንዳንዱ ፊደል ሰባት ሰባት ቤተሰብ አሉት። ለምሳሌ የሀ ሀ ሁ ሂ ሃ ሄ ህ ሆ ለሉ ሌላ ሌ እየተባለ ነው ሰባት ሰባት ቤተሰብ አለው። እኔ ግን ቃላትን ለመጻፍ እና ለማሳየት ስለፈለጉ እስከ ሶስተኛ እስከ ሶስተኛው ብቻ ነው እናንተ ይላችሁ የመጣሁት። እነዚህም ሙሉ ፊደላት አይደሉም ብቻ እነዚህም ፊደላት ብታውቁ የመጀመሪያው ፊደላት ገበታ ላይ ወይም ደግሞ የውያት መዝገብ ላይ የመጀመሪያው አካባቢ ታገኟቸዋላችሁ ማለት ነው። ስለዚህ ወደ መጀመሪያው ያሉ ፊደላትን የያዛችሁ ማለት የሚቀራችው ብዙ አይሆንም፣ ትንሽ ነው የሚሆነው። ስለዚህ ይህንን እስኪ እስከ ሶስተኛ እስከ ሶስተኛ በየቤተሰባቸው ወይም ደግሞ በየቤታቸው ልጥራላችሁ። ሀ ሁ ሂ፣ ያው እስከ ሶስተኛ ማለት ነው። ለ ሉ ሊ፣ ይችም ሀ ሁ ሂ፣ መ ሙ ሚ

ኒ ኘ ኙ ኚ አ ኡ ከ ኩ ኩ ኪ ሁ ሂ ሂ እነዚህ ስታያቸው ሁሎች እስከ ሶስት ከሶስተኛ ያሉ ፊደላት ናቸው። የራሳቸው የመጀመሪያ ፊደላት፣ ሁለተኛ ቤተሰቦቻቸው፣ ከዚያ ሶስተኛ ቤተሰቦቻቸው ወደ ጎን ማጠራሁላችሁ። እንዲሁም ደግሞ ወደ ታች እያንዳንዳቸው በየቤተሰባቸውም ጠራውናቸው። ግን ከዚህ ጋር ስታያቸው ሁለተኛ ቤተሰቦቻቸው ጋር ስታዩ ሁሉም ፊደላት በአማርኛ ፊደላት ውስጥ ሁሉም ፊደላት ሁለተኛ ፊደላት ቤተሰብ የሚባሉት ጎነ ጎናቸው ላይ አግድም አግድም መስመር በመቀጠል የሚመሰረቱ ቅርጽ ነው ያላቸው የሚመሰረቱት ቅርጽ ነው ያላቸው። ለምሳሌ ሀና ሁ ሁ ለመሆን ከጎኑ ላይ ነው አግድም መስመር የተጀመረ ለ ሉ ለመሆን እንደዚሁ ሀ ሁ ለመሆን ሌሎቹም ጋር ስታያቸው አጎን ጎናቸው ላይ አግድም አግድም አግድም መስመር አጎናቸው ላይ አግድም መስመር አግድም መስመር ጫር ጫር የተደረገ ነው ያለው። እንዲሁም ሶስተኛ ቤተሰቦቻቸው ጋር ስትመጡ ደግሞ ከእግራቸው ላይ ሸፈፍ ሸፈፍ ሸፈፍ ያለ እግራቸው ላይ ብቻ ሌላ ምንም የተለየ የለውም። እግራቸው ላይ ብቻ እዩቸው፣ ይሄ እንደዛ ነው። ስለዚህ በጣም ቀላል ነው ማለት ነው። እነዚህን ፊደላት ተጠቅሜ ደግሞ የጻፍኳቸውን ፊደላት እንዴት እንደጻፍኳቸው ላሳያችሁ። ለምሳሌ ሁ ለት ብዬ ስጽፍ ሁ ይችን ተጠቀሙ፣ ለ ደግሞ ይቺ፣ እዚያ ቱ የተቤተሰብ ሁለተኛው። ስለዚህ ሁ ለቱ ቀጥታ ከአንድ ቤቴ ላይ ያለውን ቃል ከዚህ ፊደላት ላይ ያለውን ውክልና የያዙትን ድምፆች መርጨ ለምሳሌ ሁ የሚል ድምፅ አለ። እሱን የያዙ ሁ ከዚያ ለ ከዚያ ቱ የሚል ድምፅ አለ። ከአንድ ቤት ላይ እሱን መርጨ ሁለቱ ው ሁለቱ ብዬ ቃል መሰረቱ መሰረቱ መሰረቱ ለሚለው አሁን መ ከዚያ ሰ የሚባል ፊደል እፈልጋለሁ። ሰ ይህኛውን ተጠቀሙ፣ ይህን ወይም ይህን ከሁለት አንዱ መጠቀም ትችላላቸው። እዚያ ረ ረ የሚባል ፊደል ደግሞ ከሰላሳ አራት ፊደላት አሉ። እሱ ረ ከዚህ ጋር የለም፣ አጋጣሚ እዛ ቱ ቱ ያው፣ ይሄ ረ የአማርኛ ፊደላት መጀመሪያው ፊደል ነው። የረ ቤተሰብ የመጀመሪያው ፊደል ረ ሩ ሪ ራ ስንል የመጀመሪያው ነው። ከዚያ መ ይሁ ነው፣ ሰ ይሁ ነው፣ ከዚያ ቱ ይሁ ነው። ረ ደግሞ እዛ ሙሉ ፊደላት ላይ ታገኝታላችሁ ማለት ነው። መሰረቱ ብዬ ጻፍኩ። አመከር አ a ይሄ ነው አ እዚያ መ እዚያ ከ ይሄን ትወስዳላችሁ መጀመሪያ አን ወሰድ እዚያ መ ይው በቅደም ተከተል አ መ እዚያ ከ ከዚያ ደግሞ ኑ። እንግዲህ ፊደላት በተቀራርበ ያገኘናቸውን ዝም ብለና ዝብርቅርቅ አድርገን ብንጽፋችን የምንፈልገውን ቃል በትክክለኛው ትርጉም ሊሰጥ በሚችል ሁኔታ አንጽፈው። ስለዚህ ውክልናቸውን መምረጡ ወሳኝ ነው ማለት ነው አ ከዚያ ይችኛዋን መ ከዚያ ይችን ደግሞ ከ ከዚያ ኑ እንደዚህ ተጠቀም። ስለዚህ አመከኑ ለማለት አሀ መ ከ ኑ ይሄው ቃል ሲመረቁ ብሎ ለመጽሐፍ ሲመረቁ ይሄው ሲ ሰሱ ሲ ሶስተኛ ፊደል ሲ ይሄው ሰሱ ሲ ይችን መ ደግሞ ያትችናት መ- ከዚያ ረ መረቅ እዚህ ጋር የለችም። እሷን እያት ረ ከዚያ ቀቁ ቁ ሁለተኛ ፊደል የቀ ፊደል ቤተሰብ ደግሞ ሁለተኛ ፊደል ቁ ይች ናት። ስለዚህ ሲመረቁ ለማለት ሲን ትጠቀማላችሁ፣ ከዚያ መን ትጠቀማላችሁ፣ ረን ያው ከረ ቤተሰብ የመጀመሪያ ፊደል ናት። እሷን ትጽፋላችሁ እዚያ ቁ። ይሄ ሲመረቁ ሲመረቁ ይላል። አመለጡ ብሎ ወይም አመለጠ ብሎ ለመጻፍ አመለጠ ይሄው አንተ ጽፋላችሁ መጀመሪያ አ ከዛ መ ከዛ ለ ቀጥሎ ማንም ጻፉ ጠ ጠ ደግሞ እሱንም እንደዚሁ ከዛ ጋር ታያላችሁ። ማለት አሁን በዋናነት አንዳንድ ፊደል ከዛ ጋር የጨመርኩባችሁ ሙሉ ቪዲዮና ሙሉ ፊደላት እንድታውቁ በዛ ላይ ደግሞ ቃላት እዚህ ያሉት ብቻም እንዳልሆኑም እንድታውቁ ከዛ ውጭ ደግሞ ዝም ብሎ ከዚህ ላይ ያለ ከድምፁ ጋር መመሳሰል ማይችል ቃል ዝም ብሎ ስለፈለጉ ብቻ ለቁጥር ማሟያ ማስገባት እንደማይቻልም እንድታቁም። ጠ የሚባል ፊደል ስለሌለ ለምሳሌ ከዚህ ጋር ጠ ስለሌለ አልተጠቀምም። ሌላ ቦታ ነው ያመጣሁት። እሱ ከሙሉ የአማርኛ ፊደላት ላይ እዚያ ጋር አለ። ከሀስ ከፐ የተጻፈ ሙሉ ቪዲዮ አለ። ገብታችሁ ማየት ትችላላችሁ። ከዚያ ውጭ ደግሞ ብትደውሉልን ሙሉ የአማርኛ ፊደላትን ቅርጻቸውን፣ ድምፃቸውን በአጭሩ እና በቀላል ጊዜ ውስጥ እንድታቁም እናደርጋለን። ግን ቃል ለመጻፍ በዚህ መንገድ ነው የምንጻፈው። ለምሳሌ አመለጠን፣ አያችሁ፣ አመለኩ፣ አመለኩ። ይኸው አ ከዚህ ጋር መ ከዚህ ጋር ለ ከዚህ ጋር ኩ፣ ኩ ደግሞ ይሄ አ መ ለ ኩ፣ አመለኩ፣ አመለኩ ይላል ማለት ነው። ተሸለሙ ለማለት ተሸለሙ ለምል ተሸለሙ፣ አንተ ተሸለሙ ለማለት ተ ያለ ተ ከዛ ሸ ሸ ይው ሸ ከዛ ለ ለሞን መጥቀ ሙ ይ ተሸለሙ ተ አለ ከዚህ ጋር ላይ ተን ትጠቀማላችሁ ሸ ከዚህ ጋር ሸ አለ አለ ለ ሙ በቃ ተ ሸ ለ ሙ እነዚህን በስርዓት ደርድሮ መጻፍ ተ ሸ ለ ሙ በዚህ መንገድ መጻፍ ተቻለ ማለት ነው። ተመከሩ ተመከሩ ረ ወይም መጀመሪያው ፊደል ረ እየተጠቀምኩ ነበር። ሩ የሚባለው ደግሞ ይቀርጻለሁ የረ ሁለተኛ ፊደል ሩ። ስለዚህ እሱም ከሙሉ ፊደላት ላይ ታገኙታላችሁ። እዚያ ተ ከዚህ ጋር አለ። ለምሳሌ ተ ከዚያ መ አለ፣ መ ከዛ ከን ትጠቀማላችሁ። ረ ደግሞ ሩ ደግሞ ከረ ቤተሰብ ሁለተኛ ፊደል ሩ የሚባለው ይሄ ነው። ስለዚህ ተመከሩ ብላችሁ በዚህ መንገድ ትጽፋላችሁ። ተመከሩ። ሙቀቱ ብላችሁ ጻፉስ። ሙቀቱ ዛሬ ቀኑ ሙቀቱ፣ ሙቀቱ ይረብሻል። ሙቀቱ፣ ሙቀቱ፣ ሙቀቱ፣ ሙቀቱ የሚለውን ቃል ለመጻፍ ምን አይነት ፊደል ትጠቀማላችሁ? ሙ የሚባል ፊደል ያለ ቀ ከዚያ ቱ ሙ ቀቱ ስለዚህ እሱን መፈለግ ወይም ደግሞ ፊደላትን በደንብ በስርዓት እያንዳንዳቸውን ቅርጽ ካወቃችሁ በኋላ እነዚያን ፊደላት ደግሞ በቅደም ተከተል መጻፍ መለማመድ። ሙ ይኸው ለምሳሌ ሙ ከዚያ ቀ ከዛ ቱ እነዚህ መጻፍ ሲሆ ሙ ቀ ቱ ሙ ቀ ሙ ቀቱ ብዬ ጻፍ። ቁመቱ ብላችሁ መጻፍታለ። ቁመቱ ቁመቱ፣ በጣም ረጅም ነው። ቁመቱ አጭር ነው። ቁመቱ ቁመቱ አሁን ቁመቱ ብላችሁ መጻፍታለ። ይኸው ቁ ከቀቤት ሁለተኛ ፊደል ቁ፣ ይችና ቁ፣ ከዚያ መ ደግሞ የመጀመሪያ ፊደል ከመቤተሰቦች መ፣ ከዚያ ቱ ደግሞ የተቤተሰብ ሁለተኛ ፊደል ቱ። ይኸው እነዚህም በቅደም ተከተል ጻፏቸው። ቁን አመጣ ከዚያ መ ከዚያ ቱ ይኸው ቁ፣ መ፣ ቱ፣ ቁመቱ በቀላሉ እንደዚህ ነፃል ተቻለ ማለት ነው። አከሙ አከሙ አከሙ። ይሄው አ ከዚህ ጋር አለ አ አ ይሄ ነው። ከዚያ ከ ይሄ ነው። ከዚያ ሙ ደግሞ ይሄ አ ከዚህ ጋር ትመርጣለች። ከዚያ ከ ከዚያ ሙ ስለዚህ በቀላሉ አከሙ አካሙ የሚለውን ቃል መጽሐፍ ቻላችሁ ማለት ነው። ቀነሰ ብላችሁ መጽሐፍ ትፈልጉ፣ ቀ ከዚህ ጋር አለ ቀ፣ ከዚያ ነ፣ ቀጥሎ ደግሞ ሰ። እንግዲህ ሰ ከሁለት አንዱ እኔ ይህን እየተጠቀምኩ ነው ያለው። ስለዚህ እኛም እንድትጠቀመው የተለየ ትርጉም አይኖረውም። ቀነሰ ቀነሰ፣ ይሄው እንደዚህ መጽሐፍ ቻላችሁ ማለት ነው። ስለዚህ ያሁን እነዚህን ላንበብላችሁ። ሁለቱ ሁለቱ መሰረቱ መሰረቱ አመከኑ አመከኑ ሲመረቁ ሲመረቁ አመለጠ አመለጠ አመለኩ አመለኩ ተሸለሙ ተሸለሙ ተመከሩ ተመከሩ ሙቀቱ ሙቀቱ ቁመቱ ቁመቱ አከሙ አከሙ ቀነሰ ቀነሰ። ይኸው እንግዲህ እነዚህ የምታዩቸው ቃላት በዚህ መንገድ ነው የተጻፉ ማለት ነው። እንግዲህ ከዚህ በተጨማሪ እንግሊዘኛ፣ አማረኛ፣ ሂሳብ እና ሌሎችም ትምህርቶች የምትፈልጉ ልጆች ብቃት ያላቸው አስተማሪዎች ከኛ ጋር እያስተማሩ ነው። ስለዚህ እናንተ የምትፈልጉትን ትምህርት በምትፈልጉት አይነት አስተማሪ በምትፈልጉት ሰዓት እንድትማሩ እናደርጋለን። እናንተ ዋናው የሚጠበቅባቸው የትምህርት ፍላጎቱ እንዲኖራችሁ ነው። ታች ላይ የአሁሎ ሁሉም የኦንላይን ትምህርት ቤት ስልካችን ነው። ይህን አንስታችሁ በኢሞ በዋትሳፕ በቴሌግራም ብትደውሉልን በማንኛውም ሰዓት እናንተ በመቻችሁ ሰዓት እንድትማሩ እናደርጋለን። በሌላ ዝግጅት እስከምንገናኝ ሰላም።